ሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችው የቻናል የቤተሰቦች ሰላም ብያለሁ ብያላችሁበት ሰላማችሁ ብዙ ይበልልኝ ማለት ነው። ዛሬ ደግሞ አዲስ ነገር አምጥቼላችኋለሁ። እሱ ምንድን ነው? የመዳም ቅመሞች ማለት ነው። የምነግራችሁ ነገር ምንድን ነው? የትውብ ክፈቱ ማለት ነው። የትውብ ይጠቅማችኋል። የትውብ ጥሩ ነው ማለት ነው። እሱ ምንድን ነው ከሊሌ አለቀሰች ከሌ አገባች ከሌ እንደዚህ እንደዚህ ከምትሉ እየደገገን ማለት ነው። በትርፍ ሰዓታችሁ ላይ ዩቲዩብ ብትሰሩ ቆንጆ ነው ማለት ነው። እኔ አልሐምዱሊላህ በጣም ደስ ብሎኛል ማለት በትርፍ ሰዓቴ ዩቲዩብ ሰራለውኝ። ከዛ በቀጠል ደግሞ ግሩፕ አለኝ ማለት ነው። ቁርአን ግሩፕ እዛ ሄጄ እከታተላለው እከታተላለሁ ማለት ነው። እንደዚህ መቅራት እያንታክል ባልችልም ግን ሲቀሩ እከታተላለሁኝ። ጥሩ ጥሩ ነገሮችን አያለውኝ ማለት ነው። እና ቁርአንም ለመቅራት ኢንሻአላህ ዝግጁ ነኝ። በቅርብ ደግሞ ባለ ፍቃድ ማለት ነው ቁርአን እየቀራሁኝ እመጣላችኋለሁ ማለት ነውና ዛሬ ልመግራችሁ የመጣሁት የመዳም ቅመሞች፣ ዩቲዩብ ብትሰሩ ጥሩ ነው ማለትም ኢንሻአላህ የበለጠ ደግሞ ሀገራችሁ ስትሄዱ በደንብ ትሰራላችሁ ማለት ነው እና እኔ አብዛኛውን ጊዜ ማለት ነው ብዙ ሰዎች ስለ ዩቱብ፣ ማለት ዩቱብ ስሩ ዩቱብ እንደዚህ አድርገው እያሉ እያስተማሩ እየተናገሩ ነበር ማለት ነው እና በሰአቱ ሰአት የለኝም እንዴት ልሰራ እችላለሁ? ምናምን እያልኩ ነበር። አልሐምዱሊላህ አሁን ላይ ያው ባለ ሰአት እየሰራውኝ ነው ማለት ነው። እና ስለዚህ የዛሬው መልእክቴ ዩቱብ ስሩ በትርፍ ሰዓታችሁ የሚል መልእክት ነው ላስተላልፍላችሁ የመጣሁት ማለት ነው። ደግሞ የሆነ አጭር ቪዲዮ ለቅቄ ነበረ ማለት ነው መዳም ቤት ሁነው የሚሰሩ እና ውጭ ላይ ሁነው የሚሰሩ ብዬ ማለት ነው። በዛ መሰረት ደግሞ ያው ሁላችንም መዳም ቤት ሁነን የምንሰራው እና ውጭ ላይ የምንሰራው በዚያው አጋጣሚ ልዩነት አለው ማለት ነው። በጣም ልዩነት አለው። ውጭ ላይ ሁነው የሚሰሩ እህት ወንድሞቼ ማለት ወንድሞቼ ይቅርታ፣ እህቶቼ ማለት ነው ብዙ ሀሳብ እና ብዙ ወጭ አለባቸው ማለት ነው። እና በዛ አጋጣሚ ነው ከኮንትራት ያው ብዙ ጊዜ ማለት ነው ሰርችበታለው። ቪዲዮ ጠፍታችሁ አትስሩ። ጥሩ አይደለም። ማለትም ጠፍቶ መስራት ብዙ ነገር ብዙ ችግር ያመጣባችኋል። መዳን ቤት ሆናችሁ ሳትጨናነቁ ያለ ምንም ወጭ። በነገራችን ላይ ግን መዳን ቤትም ሆኖ ያው ወጭ የሚያወጡ አሉ። ለምሳሌ ዋይፋይ የሌለበት ቤት ይኖራል፣ በየወሩ ዋይፋይ ይሞላሉ። ግን ቢያንስ ማለት ነው ውጭ ላይ ሆኖ ከመስራት ይሄኛው የተሻለ ይመስለኛል። ማለት እዛ ጋ ግን አንደኛ ቤት ኪራ ያለ፣ ሁለተኛ ደግሞ ብዙ ነገር ማለት ብዙ እህቶቼ እንደሚያወሩኝ ከሆነ በጣም ከባድ ነው እና ስለዚህ ጠፍታችሁ የምሰሩ እህቶቼ፣ አላህ ያጠንክራችሁ፣ አላህ ከእናንተ ጋር ይሁን እላለውኝ ማለት ነው እና ለመጥፋት ያሰባችሁ ደግሞ ያው ይቅርባችሁ ማለት ነው። መዳም ቤት ሁናችሁ እየሰራችሁ ምንዛሬ ሲጨምር ያኔ ደመወዛችንም ቢለያይም በምንዛሬ አማካኝነት ከፍ ልንል እንችላለን፣ አለምንም ጭንቀት፣ አለምንም ሀሳብ። የውጩ ደግሞ በጣም አስቸጋሪ እና ከባድ ነገር ነው የሚል መልእክት አስተላልፋለሁኝ ማለት ነው እና እኔንም ደግሞ ላይክ እና ሰብስክራይብ በማድረግ አበረታችሁኝ። ጥሩ ጥሩ ነገሮችን ይዤ ይመጣልኝ ማለት ነው። የዛሬው መልእክቴ ይህን ይመስላል። አጠር ያለች ቪዲዮ ነው ልሰራላችሁ የፈለኩት ምክንያቱም ጊዜ የለኝም። ጊዜ ሲኖረኝ በደንብ ሰራለው ማለት ነው እና ባለችን ጊዜ ባለችን ሰዓት ጥሩ ነገሮችን እየሰራን ዩቱብ ከፍተን ማለትም ብናስተላልፍ ነገ እንሻላህ ኢትዮጵያ ስንሄድ የበለጥ በደንብ እንሰራበታለን ብዬ አስባለሁ ማለት ነው። እና ይሄን ይመስላል። ሰላሙ አሌይኩም ወረህመቱላሂ ወባረካቱ። በቀጣይ ቪዲዮ በአዲስ ነገር እስከመጣ ድረስ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኖ ቤተሰብ ያልሆናችሁ ቤተሰብ የሆናችሁ ደግሞ ጅዛኩም አላህ ኸይረን። ሰላሙ አሌይኩም